ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ። ክርስቲያኖች ለምን ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? ጅብ ጠግቦ ጥሏቸው ለሄደ እጅና እግራቸው አንገታቸው እየተሰበሰበ በከረጢት ለሚቀበሩ ኦርቶዶክሳውያን ተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር የታስታውሱ ሰዎች። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት ትልቅ ነው። የእሱ ቸርነት ስላለ ነው እንጂ አሁን በኢትዮጵያ ውስጥ ቁሞ የሚሄድ ሰው አይገኙም ነበር እንደሚደረገው እንደሚሆነው ነገር ሁሉ። ስለዚህ ህይወትን እንዴት እናትርፍ? እንዴት ነው በኢትዮጵያ ምድር ላይ የሚኖር ሰው የሆነ ነገር ከአውሬነት ከእቃነት ከረከሰ ከወደቀ ነገር ተነስቶ ሰው ነው ወደሚባል አቅጣጫ የሚመጣው እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ የዳትም ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነ እና የተወደሰ ይሁን። እንኳን ለተቀደሰቸዋ የሰንበተ ክርስቲያን በሰላምና በጤና አደረሳችሁ አደረሰን። ዛሬም እንዲሁ ከአርሲ ጋር በተገናኘ የምናነሳቸው ሀሳቦች ይኖራሉ ከዛ በተጨማሪም እንግዲህ በጋሻው ይሄ ሁሉ እየደረሰባት ያለው ቤተክርስቲያን፣ እኔ ላይ መከራ ስላደረሰች ነው የሚል ነገር ተናግሯል። እሱንም በተወሰነ መጠን ለመዳሰስ እንሞክራለን፣ በተቻለ መጠን ማለት ነው። ምናልባት ሰፋ ሊል ይችላል። አቡነ ጴጥሮስም ያስተላለፉት መልእክት አለ፣ በተለይ ከአርሲ ሰማዓታት ጋር በተገናኘ ያነሷቸው አንዳንድ ሀሳቦች አሉ። የሟቾች ቤተሰብም እንዲሁ ያነሱት ሀሳብ አለ። እሱንም እንግዲህ አጠር አጠር አድርገን ለመማየት እንሞክራለን። ምናልባት ሰፋ ሊል ይችላል። እንግዲህ ዛሬ ሰንበት ነው፣ እኔም ደግሞ እንዳልጨቀጭቃችሁ ሰፋ አድርጌ ሀሳቡን በአንድ ቪዲዮ ላይ ስራው እየሰራ አስብኩኝ ነው። እስከ ፍጻሜ ድረስ ተከታተሉ። ቢያስ እንደተለመደው አንድ ሺህ ላይክ ብታስገቡልኝ ደስ ይለኛል። ይሄ ቪዲዮ ላይክ ማድረጋችሁ ለብዙዎች ተደራሽ ስለሚሆን ነው እንጂ እኔ የማገኘው ጥቅም ኖሮ አይደለም። ለማንኛውም ከዚህ እንጀምር። አቡነ ያሬድ ላይ እያሉ ተቃውሞ እኛ እኛ አርሲ ሀገረ ስብከት ያለ ነው ኦርቶዶክስነት ተከታይ እኔ ዳቆን ጫላ ደገፋ እባላለሁ። የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነኝ፣ ዳቆን ነኝ። በሊቀጳጳሱ የተሾምኩት ህዝበ ክርስቲያንን ሊያገለግል ነው። ህዝበ ክርስቲያን ሲሞትና ሲጨፈጨፍ ግን ዝም አልልም። በምስራቅ አርሲ እየተገደሉ ያለው የክርስቲያኖች ግድያ ይቁም። ሁላችንም የቤተ ክርስቲያን አገልጋዮች በዚህ ልኩ ድምፅ ኑ ናቸው። እስከ መቼ እናነባለን? የክርስቲያኖች ግድያ ይቁም። እኛ የተሾምነው ቤተ ክርስቲያንን ልናገለግል ህዝበ ክርስቲያኑ ልናገለግል ነው። ህዝበ ክርስቲያኑ ሲገደልና ሲጨፈጨፍ ግን ዝም አንልም። ድምፅ ኑ ናቸው። ከኋላ የምትመለከቷቸው ካህን ቀሲስ ደስታ ይባላሉ። በምስራቅ አርሲ ዞን ሙኒሳ ወረዳ በዳሙ መዳንያለም ቤተክርስቲያን አገልጋይ ነበሩ። በምስራቅ አርሲ ዞን ውስጥ መስዋዕትነት ከተቀበሉ 25 ኦርቶዶክሳውያን መካከል እኚህ ካህን አንዱ ናቸው። ነሐሴ 13 ቀን 2017 ዓ ም ነው ታፍነው የተወሰዱት። ከተወሰዱ ከወራት ቆይታ በኋላ ጥቅምት 18 ቀን 2018 ዓ ም ተገለው ተጥለው ስራ ተቀብራቸው ተፈጽሟል። የሰማይታቱ በረከት ይደርብ። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን ያላችሁ እናመሰግናለን። አርሲ ላይ በጣም ሰው ሆ ብሎ መነሳት አለበት። በተለይ ደግሞ ከአባቶች በተገናኘ በተለይ ከካህናት ግድያ ጋር በተገናኘ ሆ ተብሎ፣ በተለይ ዛ ያለው አባት ማይታደጋቸው ከሆነ ልጆቼ ብሎ መጥራት ማይችል ከሆነ እንደ ልጆቹም ሀዘኑን መግለጽ ማይችል ከሆነ ለአርሲ ሀገረ ስብከት የሚያስፈልጉ አባት አይደሉም። ይሄ ያሳሁን አቡነ ያሬድ ለአርሲ ሀገረ ስብከት ልጆቹ ሲገደልባቸው አቤት ማሄድ ከሆነ ልጆቼ ለምን ሞቱብኝ ብሎ መጠየቅ ማይችል ከሆነ ልጆቼ ሞቱብኝ ብሎ ሀዘን መግለጫ ማቅረብ ማይችል ከሆነ ከዚህ ጋር በተገናኘ ትናንትና በጣም እየተሰራጨ የነበረ አንድ ቪዲዮ ነበረ። አይታችሁት ከሆነ ከዚህ በኋላ አባቶች አያስፈልጉንም የሚል ነገር ማለት ነው። ተከታታይ ሀሳብ ናት። እናንሳበት። ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምእመን የሚባል የላትም። የወንድማችንን ሐሳብ እንደዚህ አድርገና አስተካክልለት። ከዛ በፊት ግን ለሚመለከታቸው ብፁዓን ሊቃነ ጳጳሳት ለሚመለከታቸው አካላቶች ይሄ ቪዲዮ እንዲደርስ ቪዲዮን በደንብ ላይ ኮፒሊንክ ሪፖስት እያደረጋችሁ ፍትህ ለአርሲ የኦርቶዶክሳውያን እያላችሁም ኮሜንት ሴክሽን ላይ በመጻፍ ቪዲዮን ጀምሩትኝ። ወንድማችን ከመንፈሳዊ ቅናት ለቤተ ክርስቲያን ከመቆርቆር የተነሳ እንደዚህ አይነት ሀሳቦችን እንዳነሳቸው ይገባኛል። ግን ሀሳቡን ትንሽ ለዘብ እናድርገውና ጳጳስ የለንም፣ ካህን የለንም ከማለት ረገብ ብለን እንዲህ ብለን ሀሳቡን አቅርበው። ያው እንደምታውቁት አርሲ ውስጥ የተጨፈጨፉ ክርስቲያኖችን ቦታው ድረስ ሄደው ሀዘናቸውን በመግለጽ ከጨፍጨፋውም ደግሞ የተረፉትን ደግሞ አጽናንተው በመስቀላቸው ዳብሰው ደግሞ ሀዘናቸውን የገለጹ እንዲህም የመሳሰሉ ሊቀጳጳስ አሉን እና በጠቅላላ ጳጳስ የለንም ማለት ትንሽ ከባድ ነው የሚሆነው በተወሰኑ ቸልተኛ ሊቃነ ጳጳሳት የተነሳ ሙሉውን ጉባኤው ሙሉ ሊቃነ ጳጳሳትን ጳጳስ የለንም ብሎ መደምደም አያስችልም። እንደገናም ደግሞ ሙሉ ካህን የለንም ደግሞ አይባልም። እንደዚህ አይነት ንግግሮች ለቀሳጢያን፣ ለሌሎች ደግሞ በር መክፈትም እንዳይሆን ጥንቃቄ ማድረግ ያስፈልጋል። በዛው በአርሲ ከተጨፈጨፉት መካከል ደግሞ እኚህም ካህን አንዱ ናቸው። ስለዚህ በተለያዩ ቦታ ላይ ከሚገደሉ ኦርቶዶክሳውያን መካከል ካህናቶችም አሉበት። ስለዚህ ካህን የለንም ደግሞ ማለት አስቸጋሪ ነው የሚሆነው ስለዚህ ወንድማችንን ሐሳብ ግን ለሚመለከታችሁ ሊቃነ ጳጳሳት የቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ላላችሁ የስራ ኃላፊዎች በሙሉ ዛሬ ከእናንተ የኢስሙላ ጋዜጣዊ መግለጫ እንድትሰጡ ለምንጠብቀው እናንተ ለቤተ ክርስቲያንና ለምዕመናን ከፊት በመቅደም የቤተ ክርስቲያን መቃጠል የምዕመናንን መታረድና መጨፍጨፍን የሚመለከተው የመንግስት አካል ጋራ በጋራ በመሆን እንድታስቆሙ እንጂ ማለት ነው። ስለዚህ መሬት የወረደ ስራ ከሚመለከተው አካል ጋር እንድትሰሩልን እንጠይቃችኋለን። እኛ ልጆቻችሁ በምትፈልጉን ሰዓትና በምትፈልጉን ነገሮች በሙሉ ደግሞ እኛም በመታዘዝ ማለት ነው። ግን ያው እንደተለመደው መናፍቃን ጊዜ ጠብቀው ነው ይህንን ቪዲዮ የለቀቁት እንጂ ቪዲዮ ሲጀምር የቆየ ቪዲዮ ነው። የአሁን ቪዲዮ አይደለም። አንዳንድ ሰዎች ቤተክርስቲያን ላይ የሆነ ኮሽታ ሲፈጠር የሆነ ነገር ቶሎ ማስነሳትና ብጥብጥ እንዲፈጠር ማድረግ የተለመደ ነገር እየሆነ መጥቷል። ታዲያ ወንድማችን ዲያቆን ማቲም ያደረገው ነገር ሳያውቀውም ይሆን አውቆት ይህን ምሮ ትክክለኛ ሀሳብ ሰጥቶበታል። ትክክለኛ ገ መግለጫ ሰጥቶበታል። ግን የአሁኑ ስለመሰለው ነው። ከዛ በኋላ ስለተረዳና ቪዲዮ የቆየ እንደሆነ ሲያቅ ደግሞ ይህን ሀሳብ ሰጥቶ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ካህን የሚባል የላትም። ይሄን ቪዲዮ ፖስት ያደረገው አንድ ፕሮቴስታንት ልጅ ነው። ጉዳዩ ምን እንደሆነ በደንብ አስረዳችኋለሁ። ለብዙዎች ግን መዳረስ እንዲችል ቪዲዮውን በደንብ ላይክ እና ኮፒ ሊንክ ሪፖስት ያደረጋችሁ ኮሜንት ሴክሽን ላይ ቤተ ክርስቲያን እያላችሁ እየጻፋችሁ እንድታዳምጡኝና ለብዙዎች እንድታጋሩ ጠይቃችኋለሁ። ትናንትና እኔን ጨምሮ በርካታ የቤተ ክርስቲያኒቷ ታላላቅ መምህራንም በዚህ ቪዲዮ ላይ ሪያክት ሲያደርጉ እንደነበረ ተመልክታችኋል። የሚገርመው ግን አንድ ፕሮቴስታንት ነው ይህንን አጀንዳ ከወቅታዊ ጉዳይ ጋር ሰፍቶትኝ የሰጠን ማለት ነው። ግን ቪዲዮ የተቀረጸው መቼና የት እንደሆነ ደግሞ ልንገራችሁ። የዛሬ አምስት ዓመት እነዚህ ወጣቶች በቅዱስ ስጢፋኖስ ቤተክርስቲያን መስቀል አደባባይ የሚገኘው ማለት ነው ልዩ ጉባኤ የነበራቸው በዛ እለት ደግሞ የፕሮቴስታንት ቤተ እምነት እህት ወንድሞቻችንም መስቀል አደባባይ ላይ መርሃ ግብር የነበራቸው ይመስለኛል። ወደ ቅዱስ እስጢፋኖስ ቤተክርስቲያን እነዚህ ወጣቶች አትገቡም፣ ወደዛ ማለፍ አትችሉም ተብሎ በተከለከሉበት ሰዓትና እንደዚህ አይነት እንቅስቃሴዎች በነበሩበት በዛ ወቅት ላይ የተቀረጸ የዛሬ አምስት ዓመት ቪዲዮ ነው። ይህ ቪዲዮ በዚህ አጋጣሚ ለሁላችሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህት ወንድሞች አንድ ማለት እንፈልገው ነገር መቼም ቢሆን የትም ቢሆን የምንናገራቸው እያንዳንዱ ንግግሮቻችን ስክነትንና ማስተዋል የታከለባቸው ቢሆኑ ጥሩ ነው። ይሄ ቪዲዮ የዛሬ አምስት ዓመትም ቢቀረጽ የተነገረበት ንግግር ልክ አይደለም ጳጳስ የለንም ካህን የለንም ተብሎ በደፍናው በጀምለው መነገር የለበትም ምናልባት ድክመት ያለባቸው ጳጳሳት ይኖሩናል አሁንም አሉን አዎ ግን እነዛን ለይቶ ከድክመታቸው እንዲታረሙ እንዲበረቱ መጸለይ ከተቻለም ደግሞ በልጅነት መንፈስ መጠየቅ እንጂ ጳጳስ የለንም ተብሎ በደንፍላትና ነገ ዋጋ በሚያስከፍል ንግግር መናገር ተገቢ አይደለም ኢንክሉዲንግ ካህናቱም ላይ ማለት ነው እና እንደዚህ አይነት መልእክቶችን ቢያንስ ስንናገራቸው ስክነትን በተላበሰና ልጅነታችንን ባረሳ የአባትነትና የክህነት ስልጣናቸውን ደግሞ ባልተዳፈረ መሆን አለበት። ጅብ ጠግቦ ጥሏቸው ለሄደ እጅና እግራቸው፣ አንገታቸው እየተሰበሰበ በከረጢት ለሚቀበሩ ኦርቶዶክሳውያን እራታቸውን በልተው በየጭድ ውስጥ፣ በየማሳ ውስጥ፣ በየስርቻው ተደብቀው ለሚያድሩ ኦርቶዶክሳውያን ብሎም የጅብ ራት ለሚሆኑ ሙስሊሙ ቤት ጭስ ይጨሳል፣ ኦርቶዶክሳዊው ቤት ሶስት ዓመት ሞልቷቸዋል። ገበሬው አርሶ በልቶ አያውቅም፣ በገዛ በተወለደበት ሀገር እየተሳደደ እራት በልተው ሲጨርሱ እቤት ውስጥ መጥተው እንዳይገሏቸው ጭድ ስር እየተደበቁ ስለሚያድሩት ኦርቶዶክሳውያን ጭዱ ስር ተደብቀው ቤታቸው እንደንትን ሲነድ ገብተው ሊገሏቸው ሲያጧቸው ቤታቸውን አንድደው ሲወጡ፣ ሰውን ገድለው መንገድ ላይ በገመድ ሲጎተቱ፣ ሰውን ገድለው በየመስኮቱ ላይ ሲያንጠለጥሉ፣ አብረው ቤት ውስጥ ሲያቃጥሏቸው፣ ለእነዚህ ኦርቶዶክሳውያን ድምፅ ያልሆንን መቼ ነው ድምፅ? ምን ሆነው አባቶች እንግዲህ ምንም እንዳልተፈጠረ እንደሆነ ዝም ብሎ ወሬ፣ መግለጫቸው ራሱ ራስ የሚያሳም መግለጫ ሰጥተው ወጥተዋል። የከንፈር መስዋዕት የምትሰዉ በየቀኑ ቪዲዮ የምትለቁ እናንተ ፌመስ ቲክቶከሮች ምን እየጠበቃችሁ ነው? ዛሬ መታችሁ አዋርድ፣ ዛሬ መታችሁ የበረከት ስራ፣ ዛሬ መታችሁ ለመናፍቃን መልስ ብላችሁ አትበሉን። ኑ ድምፅ እንሁን፣ ኑ በአንድነት እንቁም፣ ኑ ከዚች ቤተ ክርስቲያን ጎን እንቁም። ከሚገደሉ ኦርቶዶክሳውያን ዘንድ እንቁም። ምን እያደረጋችሁ ነው? ሁላችሁም በየቋንቋችሁ ባላችሁበት ሀገር ቋንቋ ቪዲዮ ስሩ። ድምፁ ናቸው ጅብ እንኳን ጠግቧቸው የሚሄደውን ኦርቶዶክሳዊ ድምፅ ልንሆናቸው ይገባል። ማንም መቶ ድምፅ አይሆንም። በጣም ይሄ ብቻ አይደለም ነገራችን ላይ ዛሬ የሰማሁትን ደግሞ ተደውሎልኝ የተነገረው ነገር ደግሞ በጣም የሚያሳዝን ነገር። አንድ ቤተክርስቲያን የሚያሰራ የነበረ ሰው በደምብ ታሪኩን አጣራዋለሁ። በደምብ የተጣራ መረጃ ሰበስባለሁ። በደምብ ቤተክርስቲያን ሲያሰራ የነበረ ሰው ቤተክርስቲያን የሚያሰራ የነበረ ሰው አፍነው ወስደው እስካሁን አልመለሱትም። አልፎ ተርፎ እንደ ማህበረሰቡ እንደም እየሰማ ያለው ጭምጭምታ ምንድነው፣ ስጋው የራሱ ስጋ ቆርሰው እያበሉት እንደሆነ እየሰማ ነው ያለ ነው። በዘመነ ሰማት ይደረግ የነበረው እነ ቅዱስ ቶማስ ዘመራስ ላይ ሲደረግ የነበረው ሰውነታቸውን እየቋረጡ ለጣዎት ያጥኖበት እንደነበረው ጊዜ አሁን ደግሞ ከዛ የባሰ ነገር እየሰማን ያለ ነው ኦርቶዶክስ በመሆናቸው ምክንያት ጠንካሮች በመሆናቸው ምክንያት እንደውም መድኃኒዓለም ቤተክርስቲያን ሲያሰራ የነበረውን ሰው የራሱን ስጋ ጭምር ከርጦ እያበሉት እንደሆነ እየሰማን ያለ ነው። ስሙንም ደርሶኛል፣ ግን በደንብ አድርጌ ታሪኩን በደንብ አጥርቼ ግን መለስ ይላል። ይህ ደረጃ ድረስ እየደረስን ከሆነ እውነትም አባቶቻችን በደንብ አድርገው እየተኙ እንደሆነ በደንብ እያንቅላፉ እንደሆነ ምንም ጥርጥር የለኝም። አባቶቻችን የምንጠብቃቸው ከፊት እንዲሆኑልን ነበር እንጂ ለስልጣናቸው ሲባል ዓለም ከፊትኛ ያስቀደሙ ስልጣናቸው ሲነካባቸው ሲኖዶስ ተነካ ሲባል ወጣቱ ከፊት ነበር። አሁን ግን ወጣቱ ሲነካ ግን እነሱ ከኋላ ሆነው እንኳ መናገር እየከበዳቸው ያለ ይመስላል። ለማንኛውም ንታ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም፣ ተሰደዱ ክርስቲያኖች። ለምን ዜጋ አደሉ? ማመን አይችሉም፣ በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን ማን እንዴ ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደል ነው? ምንድን ነው የበደል ነው? ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ ማለት ታሪኬ ማለት ወንጀል ነው ይሉናል። ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል ዝም አልነ። እስኪ ልጠይቃችሁ፣ ኦርቶዶክስያን ይሄ ሕይወቷ ቤተ ክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደ ባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማንከበቡ እነሱ። ለምን ተከበበ እኛ? ታረድነ እንዴ? የተከበቡ እነሱ፣ ምንታረድ እኛ። እኛ ስንታረድ ለምን ኦርቶዶክስ እሺ፣ ተውት። ታጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሰው ነው፣ ሊሞት አይገባው። ማንገደለው እነሱ። ስለገደሉት ማን ሞተ? እኛ የተቃጠልን እኛ፣ የሞትን እኛ እንዲ። አልበዛም በደሉ፣ አልበዛም ወይ ቀንበሩ? ከበደን አ ኦርቶዶክሳን። የምንገደለው እኛ ኦርቶዶክሳዊ። ገደ ተገደለ ተብሎ ረብሻ የሚነሳብን እኛ ተመልሰን የምንገደለው እኛ። ሀጫሎ ሞተ ሲባል እዚሁ አርሲ ላይ እዚሁ አሁን ግድያ ተፈጸመበት ላይ ሰባት ኦርቶዶክሳውያን ተገድለዋል። አጫሎ ሞተ ተብሎ ሀጫሎ ከኦርቶዶክስ ነበር የገደለው መንግስት ነበር፣ ግን ሀጫሎ ሞተ ተብለው ግን ሰባት ኦርቶዶክስ ተገድለዋል። ኦርቶዶክሱ ስለሞተ መጨረሻ ላይ ስመክርስትና ክርስትና እንዳለው ቤተክርስቲያን እንደሚቀበር ሲሰሙ ፍታት እንደሚደረግ ላይ ሲሰሙ ረብሻውን አቆሙት።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 በጣም እኮ የሚያሳዝን። ምን አይነት ምን አይነት ጥላቻ የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጂ አይዱን ነው። ጭራሽ አባቶቻችሁ ባህለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች፣ አባቶች ድሮ ምን አድርገው ነው? ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት አንተ ምን አርገ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምእመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ ያልደረሰባት ግፍ አለ ወይ እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው ግፈኞች ናችሁ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የሁለት ዓመትና የሶስት ዓመት ሕፃናት ላይ መዘባበቻ ስታደርግ፣ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ስለሆነ ትንሽ እንኳን ረራ የለም እንዴ? ሀዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የእኔ ሲዲ ስለተቃጠለ ያልካቸው፣ ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል፣ እዛ ቦታ ላይ በጣም ጨካኝ ሆነ። አንተ ከመናፍቅ እራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል በአንተ በፈጣሪ ስም። ይሄ ብቻ አይደለም። አረ እንደውም ታሪክ እያወጣን እንነጋገር ቢባል ጥሩ ነው አለ። አስራ ሁለቱ ከአስራ ሁለቱ አስራ አንዱ የተደበደቡት የተገደሉት አባቶቻቸው ምን አድርገው ነው? ቅዱስ ጴጥሮስ ተዘግዝቆ የተሰቀለው አባቱ ምን አድርጎ ነው? ቅዱስ ጳውሎስ አንገቱ የተሰዋው ምን አድርጎ ነበር? ቅዱስ ፖሊካርፐስ ያ ሁሉ መታ የደረሰበት ምን አድርጎ ነው? አግናጢዎስ ምጡላም አንበሳ አነበሳ የበላ አባቱ ምን አድርጎ ነው? ዘመነ ሰማዕታት ያ ሁሉ ክርስቲያኖች ከ44 ሚሊዮን በላይ ክርስቲያኖች የተገደሉት ምን አድርገው ነው? አባቶቻቸው በድለው ነው ነው ወይስ ክርስቲያን በመሆናቸው ምክንያት የክርስቶስ ተከታዮች በመሆናቸው ምክንያት። አሁንም እኮ ተመርጦ የተገደሉ ያሉት እኮ የክርስቶስ ተከታዮች በመሆናቸው እንጂ ምንፍቅና በማስተማራቸው አይደለም። አንተ የተባረከው ምንፍቅና በማስተማርህ ነው። አንተ የተባረከው የተወገዝከው፣ የክህደት መምህር፣ የክህደት አባት ስለሆንክ። ቅዱስ ጴጥሮስ ምን አድርጎ? ቅዱስ ጳውሎስ ምን አደረገ? አርሲ ላይ ምን አደረጉ? ሻሸመኔ ምን አደረጉ? ምንም ክህደት ስላለብህ ለክህደትህም ደግሞ ናተጠየቅ ስትባል አሻፈረኝ ስላልክ አንተ የደረሰብህ ማቴሪያልን የተቃጠለው ለዛውም፣ በገንዘባቸው ከፍለው የገዙትን ያንተ እንኳን አደለም። ከፍለው ከገዛ በኋላ የኔ ነው የሚሆነ ከፍለው የገዙትን ንብረታቸው ክህደት ስላለብህ ተቃጥሏል። ኔሮን ቄሳሪያ ሁሉ ያወደሙ አባቶቻቸው በደል ስለነበረባቸው ነው። እንግዲህ ያው ታሪክ ስለማታውቅ ቴዎሎጂን በዲ ስለተባርክ ላይፈረድብህ ይችላል። ያው አቡነ ጴጥሮስ መግለጫ ላይ እንምጣ። አፋካት እግዚአብሔር አንተ ሁሉን አርቀህ የምትመለከት አምላክ ነህ። በዚህ ሰዓት የሚታረዱትን የሚገደሉትን፣ የሚሰቃዩትን፣ የሚገረፉትን፣ የሚታፈኑትን አጠቃላይ በዚህ ቦታና ሰዓት በዚህ ጊዜና ሁኔታ ቆጥረን የማንጨርሳቸው መከረኞች ኢትዮጵያውያንን አንተ ታያቸዋለህ። ስለዚህ በዚህ ሰዓት ደግሞ የሞቱት የተገደሉት፣ ያለቁት ወገኖቻችን በመንግስተ ሰማያት አሳርፋቸው። እሱ ሰማይታት ናቸው፣ ቅዱሳን ናቸው። ነገር ግን ደግሞ ምድራችን እባክህ ከታላቅ ምረት የተነሳ ምድራችን ይቅር በላት። መረት ቸርነት፣ ሀይሌ ናሜን የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር ሁሉን ያያል። ቸርነቱ ትልቅ ነው። የእሱ ቸርነት ስላለ ነው እንጂ እስካሁን በኢትዮጵያ ውስጥ ቁሞ የሚሄድ ሰው አይገኝም ነበር እንደሚደረገው እንደሚሆነው ነገር ሁሉ። ስለዚህ እግዚአብሔር ይህንን እንዲያስወግድ እና ምሕረት እና ቸርነት በምድራችን እንዲያመጣ እንጸለያለን። እንግዲህ ወንድማችን እንጸለያለን እና እግዚአብሔር እናመሰግናለን። እንደምን አላችሁ? እንደምን ሆላችሁ? እንደምን አላችሁ በያላችሁበት። እንግዲህ ወንድማችን እንዳልከው ይሄ ጊዜ እኮ ምን እንዴት አርገን እንደምንጠራው እራሱ እኮ ግራ የሚያ ወደ አስራ አምስት ከዚያ ወዲያ ሽ ምን አሁን እኮ ቆጥረን የማንጨርሰው ነገር እኮ ነው እየተደረገ ያለው እና ይሄ ነው ብለህ ቃል እኮ ሊገልጥለት አይችልም። እንግዲህ በቤተክርስቲያን ታሪክ ዲዮቅልጣያኖስ የሚባል በጣም አስቸጋሪ ንጉስ ነበረ፣ ክርስቲያን ጠል፣ በተለይ ክርስቲያን የሆነውን ነገር በጣም የሚጠላ። አሁን ከዚያ የከፋ ነው። የአሁኑ ደግሞ ኦርቶዶክሳዊነት ክርስትና፣ ሌላ ዘር ደግሞ ተጨምሮበት፣ ሌላ ደግሞ የፖለቲካ ጉዳይ ተጨምሮበት፣ ሌላ ሶስት አራት ነገር ተደማምረውበት ነው። አንድ ሰው ሲገደል በአንድ ብቻ አደለም የሚገደለው አራት አምስት ስም ሰጥተው ነው የሚገዱት። ስለዚህ ይሄ እጅግ በጣም አሳዛኝ ስለሆነ እንደው ዝም ብዬ ይህንን ሳስብ መዝሙረ ዳዊት መዝሙር ሰባ ሶስት ላይ ተገለጥ አቤቱ፣ ስለምን ለዘወትር ጣልከን በማሰማሪያ በጎች ላይ ስቁጣ ስለምን ተቆጣ ቅድመ የፈጠርካትን ማህበርህን የተቤዣሀትን የርስትህን በትር በእርሷ ያደርክባትን ጽዮን የሚለው ነገር ቤተክርስቲያንን ቤተክርስቲያን፣ ተራራ አስብ የሚል ነው እና መዝሙረ ዳዊት መዝሙረኛው በቃ የእስራኤልን ሕዝብ ልክ አሁን ኢትዮጵያውያን እንዳሉበት አድርጎ ነው የሚመለከታቸው። ለምን ተውከን ምንድን ነው ምክንያቱ የሚል ነው አሁንም ይሄ ጥያቄ የኛ ጥያቄ ነው ይህንን መከራ በየአገሩ በየቦታው የሚደረግ በተለየ የኦርቶዶክሳውያን እልቂት ይሄው ተቆጥሮ የማያልቅ እንደውም አንድ ቃል መጣልኝ ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት የሚል ሙቶ የማያልቅ ህዝብ ገሎ የማይደክም ስርዓት መቼ ነው መቼ ነው ስለ ሞት ያልሰማንበት ቀን መቼ ነው ስለ እልቂት ያልሰማንበት ቀን መቼ ነው ሞት እንደ አዝመ እንደ እንደ ፋብሪካ እንደ ልማት ቆጥረው በዚህ ቀን እንጋደላለን እያሉ በየቀኑ የሚፈክሩ የፖለቲካም የጦርም የሁሉም በአመራር ያሉ ሰዎች ያልተናገሩበት እና ያልገደሉበት ቀን መቼ ነው? ትልቁ ጥያቄ ተገዳዩ ማህበረሰብ መቼ ነው የሚነቃው ነው፣ አላቂው ህዝብ መቼ ነው የሚለቃው ነው እንጂ እሱማ እኮ ምንም በቃ በረሃ ውስጥ ተቀምጠው ምንም ነገር አለምን ንቀው የተቀመጡትን እኮ በጣት ሰው እንኳንስ ቤት ሰርተው በሰላም የሚኖሩትን በዋሻ ውስጥ የሚኖሩት ሁሉ እኮ ታርደዋል። መታረድ አይደለም ሰውነታቸው ተበጣሱ ብትሏል። ስለዚህ ይሄ የከፋ ነገር እንዴት እንዴት አድርጎ ይቆም ነው ጥያቄው እንጂ ይሄማ እኮ ተለመደ እኮ። ይኸው ስንት አመታችን ስንት አመታችን ሆነ እንዴ? አስር ሺህ ሰው እኮ ይሞት አንድ ቃል የማይተነፈስ አንዲት አበባ ተበጠሰች በተባለ ጊዜ የሚጮሆ የሚገርም የሚገርም አስተሳሰብ ያላቸው ሰዎች እኮ ናቸው። በሞት በጣም ደስ የሚላቸው ሰው አለቀ ሲባል በጣም የሚስነከነኩ የሚደሰቱ፣ ነገር ግን ደግሞ ሰው ሰላም ይሁን ሲባል ይቅርታ ይደረግ ሲባል ንስሐን ንግባ ሲባል የሚበሳቸው ምን አይነት መንፈስ ነው? ኢትዮጵያውያን ወገኖቻችን፣ በተለይ ኦርቶዶክሳውያን፣ እኔ አሁን ለጦርነት እንድትነሱ እያልኩ አይደለም። አሁን ይህንን መቼም ጦር ቀስቃሽ ብላችሁ እንደምትናገሩት እርግጠኛ ነኝ አምናለሁ። ነገር ግን ይሄ ህይወትን እንዴት እናትረፍ በነገራችን ላይ ሰው አይሙት፣ ሰው አይገደል፣ ሰው በሰላም ሚኖሩ ብሎ ማለት ከመጀመሩን ጦርነት ቀስቃሽ እየሆነ ያለው በቃ ኦርቶዶክሳን አንሙት፣ በቃ ኦርቶዶክሳን መግደል ተው፣ አትግደሉን ብሎ መናገር፣ አትግደሉን ብሎ መጮ፣ አትግደሉን፣ በቃ ይብቃን ብሎ ማለት ለምን ጦርነት ቀስቃሽ እንደሆነ እስካሁን አልገባኝም። በቃ ኦርቶዶክሳን ተገደልን በቃ ከዚህ በላይ አንችልም መገደል ይብቃን፣ ብሎ ማለት ጦርነት ቀስቃሽ አለ። ከአንድ አባት የሚጠበቅ አንድ አባት ሊናገረው የሚችለው ተግባር ቢኖር ይብቃን፣ ልጆቻችን በሰላም ይኑሩ፣ በሰላም ወጥተው ይግቡ፣ በሰላም ሰርተው ይመለሱ ብሎ ማለት አንዳት አባታዊ ምክር ነው እንጂ ጦርነት ቀስቃሽ አለን። እንዲህ ብሎ የሚያስብ ሰው ካለ ግን አእምሮ ሊመረመር ይገባዋል። እንዴት ነው በኢትዮጵያ ምድር ላይ የሚኖር ሰው የሆነ ነገር ከአውሬነት ከእቃነት ከረከሰ ከወደቀ ነገር ተነስቶ ሰው ነህ ወደሚባል አቅጣጫ የሚመጣው? እንዴት ነው ይህንን? ለምንድን ነው ማድረግ ያቃተንኛ? ለምንድን ነው አንድ ላይ ሆነ በሰላማዊ መንገድ እረ እባካችሁ መግደሉን አቁሙ ብለን የማንነግራቸው? እነዚህ ሰዎች እነዚህ ሰዎች እኮ አልገደልንም እያሉን እኮ ነው። ምንም ነገር እኮ አልተፈጠርም ለነሱ አስር ሺ አስር ሰው ሀያ ሰው ይሄ ምን አለው? እንደ አንድ ሳንቲም እኮ ነው ለነሱ። ስለዚህ እኔ የ የዚህ መንግስት ወይም ደግሞ የዚህ በመሪነት ደረጃ ያሉት በፖለቲካም ደረጃ ያሉት እኔ ሁሉንም ነው በነገራችን ላይ ይሄ በፖለቲካ ያሉትም በተቃዋሚም በምንም ያሉትም ከዚህ የተለዩ አይደሉም። አሁን በኢትዮጵያ ምድር ያለው ማንኛውም ነገር በገዳይነት የተሰማራ ነው። ምንም አይነት ከገዳይነት የወጣ ነገር የለውም። ራሱ እርስ በርሱ ተስማምቶ መኖር ያልቻለ እንዴት አድርጎ ነው ከገዳይነት ወጥቶ ህዝብን ከሞት የሚያድነው? አይችልም። ስለዚህ ዛሬ በእግዚአብሔር ስም የምጠይቃችሁ በእግዚአብሔር ስም የምጠይቃችሁ እባካችሁ ወደ ከሚሆንባቸው ተመለሱ። ኢትዮጵያውያን፣ ይህ ተገዳዩ ህዝብ ተገዳዮች ልክ እንደነ ነው የሰዎች አንድ ሁናችሁ ቆሙ። አንድ ሁናችሁ፣ በአንድ አንደበት፣ በአንድ ልብ፣ በአንድ ሀሳብ ሁናችሁ፣ በነሳ ሁናችሁ፣ በፍቅር ሁናችሁ፣ እርስ በርሳችሁ አንድ ሁናችሁ ቆሙ። ያን ጊዜ ፖለቲከኞች መግቢያ ቀዳዳ ያጣል። ስለዚህ ወንድሜ፣ እኔ ቃል የለም ይህን የምገልጽበትና እግዚአብሔር አምላካችን ለህዝባችን ኃይሉን ብርታቱን፣ መጽናናቱን ይስታዩ። እኔ ጠቅላላ መላ ኢትዮጵያ እኮ ነው ይሄ ይሄ የመላ ኢትዮጵያ ሀዘ ማዘን ነው። የትኛውም ቦታ የምትሰማው ነገር አሰቃቂ ነገር ነው። የትኛውን ቦታ የምታዳምጠው ነገር ህሊናን ለጆሮ ጨው የሚያደርግ ነው። እንደዚህ ነው ወይ ተብሎ የሚጠየቅ ነገር ነው፣ የትኛውም ቦታ በየትኛውም አካባቢ። ስለዚህ ወገኖች ወደ ልባችን እንመለስ። ገዳዮቻችን መግደል አያቁሙም፣ እኛም ካላለቅን አይተውንም። ስለዚህ ከማለቃችን በፊት በአንድ ላይ ሆነን በአንድ ሀሳብ በአንድ ልቡነን እንነሳና ወደ እግዚአብሔር የምንጩህ ገዳዮቹንም አትግደሉን ብለን እንንገራቸው። በቃ ማንም አይለይህም። ማንም ኦሮሞ የፈለግከውን ስም ተጠራ አይለቁህም እነሱ ስራቸው መግደል ነው። ከመግደል ቦዝነው ካደሩ ይሞታሉ። ልክ አሳ ከውሃ እንደወጣ እነሱ ከመግደል ከቆሙ ይሞታሉ። ስለዚህ ያንን ነገር ከመግደል እንዲቆሙ እናድርጋቸው። ያን ጊዜ እነሱ ራሳቸው ልባቸው ራሳቸው ልባቸው ይቀልጣል እና ወደዚያ እንድንሄድ ነው አደራምለው የሞቱትን ነፍሳቸውን ይማር፣ ሀገራችን ኢትዮጵያ በምረቱ በቸርነቱ ይጎብኝልን፣ ይህንን የገዳይነት መንፈስ ከምድራችን ያስወግድልን። የቅዱሳን ረሌት በረከት ጸሎት አማላጅነት አይለን፣ አሜን። አባታችን በጣም ነው የማመሰግነው በእውነት ትልቅ ቃል ነው። በዚህ ወቅት ላይ ይህንን ቃል የሚሰሙ በችግር ውስጥ ያሉ በስጋት ውስጥ ያሉ እናመሰግናለን። አዘጋጁ መሳይንም ነው። ብጹእነታቸውን ምላካቸው የና ይስጥልን። ያው መብራት ጠፋ አለመታደል ሆኖ። አው ገዳዮቻችን እኛን ከመግደል እኛ እስከምናልቅ ድረስ አልቀን እስከምንሞት ድረስ መግደልን አያቆሙም። ይህን ልብብራችሁ ስሙ። ንጋስ ገዳዮቻችን እኛ ሞተን እስከምናልቅ ድረስ አያቆሙም። ስለዚህ ወይ እኛ ፌስ ማድረግ አለብን እነሱ ከነሱ ጋር ፊት ለፊት ተገናኝተን የምንነጋገር አለብን። አሊያም ደግሞ እንግዲህ አባቶቻችንን አምኖ ተቀብለው ሁሉም መታረድ አለባቸው። እየጠበቀ ያለሱ ነው፣ የሁላችንም እስከምንገደል እንጠብቃለን። አሊያም ደግሞ ችግራችንን ፌስ ማድረግ አለብን፣ መጋፈጥ አለብን፣ መነጋገር አለብን፣ መሞገት ካለብን እንሞግጥ። አለን ሚዲያ እየሰራ ያለው ይህን ነገር ነው። ነገር እንግዲህ የሚዲያ ዘመቻ የሚጀምረው ነገ ነው። ሁላችሁም እንደምትቀላቀሉ ተስፋ አድርጋለሁኝ። ሰላም የእግዚአብሔር ከእኔም ከእናንተ ጋር ይሆኑ። መብራት ስለጠፋ ወይ በሌላ ጊዜ የሚመለሳቸው ሀሳቦች ይሆናሉ። በጣም አንዳንድ ሀሳቦች ወሳኝ ሀሳቦች ነበሩ የሚመለስባቸው ይሁን። ሰላም እግዚአብሔር ከደሚከድና ተጋሪ ቸርቆይም